ጤናችሁ ሰላማችሁ፣ በያላችሁበት ብዝት ይበልልኝ እያልኩኝ ዛሬም አፍታን ወስደን አብረን በአንድ ጉዳይ ላይ እንነጋገራለን እናወራለን። ወደ ሀሳቡ ከመግባት በፊት እናንተም እንደተለመደው ይህን ቪዲዮ ላይክ በማድረግ እንድትጀምሩልኝ፣ እንደዛውን ቤተሰቦቼ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑልኝ ስል የተለመደውን ትብብራችሁን እጠይቃለሁኝ። ወደ ሀሳቡ ስገባ ከሰዎች ጋር ያለን ግንኙነት ከሰዎች ጋር ያለን አብሮነት፣ ወይም አዳዲስ ሰዎችን ስንቀርብ ልንቀርብ ስንል የምናስባቸው ሀሳቦች፣ ሁኔታዎች እንዴት ናቸው የሚለውን እናወራለን። እርግጥ ነው ከሰዎች ጋር በተለያዩ ገጠመኞች ግንኙነት ይኖረናል። በትንሽዬ ገጠመኝ ትውውቅ የተጀመረ ነገር ወደ ሰፋ፣ ወደ ቤተሰባዊነት፣ ወደ ትላልቅ ሁኔታዎች እናሳድጋቸዋለን። ብዙ ነገሮችንም አብረን እንመሰርታለን። የህይወት አጋራችንን እስከ ማግኘት እንደዛም በተመሳሳይ ጾታ ደግሞ ከሆነ የህይወት ዘመን ጓደኞች የምንላቸውን አይነት ግንኙነቶች በአጭር ሁኔታዎች በትንሽ ትውውቅ ተነስተን እንጀምራለን። ህይወት እስከ መሰጣጣት የሚያደርስ ጥብቅ ቁርኝነት ፍቅሮች ይኖሩናል፣ በተለያዩ መንገዶች ማለት ነው። ከአብሮ አደግነት አንስቶ እንዲሁ በስራም። በተለያዩ ገጠመኞች ያገኘናቸው ሰዎች ቢሆኑ እንኳን ከኛ ጋር የሚመጣጠኑ ከኛ ጋር የሚወዱልን የምንወድላቸው ብዙ ነገሮች ካሉ አብረናቸው ላለመለያየት እንዘልቃለን፣ በጓደኝነትም ጭምር ማለት ነው። አልፎም ተርፎም የህይወት አጋሮቻችንንም እስከ መምረጥ ድረስ በዛች ትንሽ የትውቆ ምንላት እንመሰርታለን። ከዛ ባሻገር ደግሞ እንዲሁ ሰዎችን በሩቁ አይተን አክብረን ወደናቸው በሆነ ያም የሚመጣው በተለያዩ መንገዶች ነው። ትህትናቸው፣ ስናገኛቸው እንደአጋጣሚ፣ ወይም ሌሎች ሰዎች ስለእነዚያ ሰዎች ሲያወሩልን ትህትናቸው፣ ፍቅራቸው፣ ለጋስነታቸው ብቻ የተለያየ አይነት መስፈርቶችን ደርድረን ይሄ ሰው ኮች ሴት እኮ እያለን የምንወድላቸው ብዙ ነገሮች ይኖሩናል። ታዲያ እነዚህን ሰዎች አንዳንዴ ምን ይባላል ከመቅረብ ይልቅ በሩቁ አንዳንድ ሰዎችን በሩቁ እንዳከበርናቸው እንደወደድናቸው ስለእነዛ ሰዎች ያለን ምልከታ ሳይበረዝ ሳይበላሽ ቢኖሩ የተሻለ ነው ከምንቀርባቸው ይባላል። ምክንያቱም ስንቀርባቸው እጅግ በጣም የተለየ መጀመሪያ ላይ የምናውቃቸው በአንድ ተግባራቸው በአንድ ማንነታቸው ይሆናል። እሱም ወይ በለጋስ ናቸው ወይ ትሑት ናቸው፣ የሆነ ቦታ ላይ ወይ መልካም ነገር አድርገዋል፣ አሊያም ደግሞ ታዋቂ ሰዎች ናቸው። በተለያዩ መንገዶች የሰፈርም ታዋቂ አለ የማህበራዊ ሚዲያ ታዋቂ አለ። የስራ ቦታችን የተለያየ፣ እዛ ያንን ቦታ መስለው የሚገኙበት ቦታ ማለት ነው፣ ሁኔታ ማለት ነው። እና በዛን ጊዜ ከሩቁ እንደወደድናቸው ቢቀሩ ስንቀርባቸው እጅግ በጣም አስፈሪ የሆነ ማንነት፣ የተደበቀ እኔነት አላቸው ብለው የሚሞግቱ ሰዎች አሉ። ባንቀርብ እነዛን ሰዎች ብለው ማለት ነው። እና ከሩቁ እንዳከበርናቸው ቢኖሩ ይሻለናል የሚላቸው አይነት ሰዎች አሉ። ይህ በእርግጥ ሁላችንም ሰዎች ጋር ደካማ ጎን ስህተት፣ ጥፋት አለ። ይህ ትልቅ ቦታ የሚሰጠው ጊዜ ታዋቂ ሰዎች ላይ ይሆናል። በእርግጥም ሰው እስከመሆናቸው ድረስ የምንረሳው ጭራሽ የማናይላቸው ነገሮች አሉ። ትንሽ የጥፋት ትንሽ የስህተት እንኳን ሲሰሩ እንዴት እነሱ ሰሩ? ምክንያቱም እኛ የሰጠናቸው ቦታ እጅግ በጣም የገዘፈ ነው። አንዳንዴ ሰው መሆናቸውን እስከመርሳት ድረስ የገዘፈ ቦታ እንሰጣቸው እና ጥቂት የሚባል ስህተት ራሱ ሲሰሩ እናዝንባቸዋለን፣ እንናደዳለን። ከሚገባው በላይ ለዛ ነገር ቦታ እንሰጣለን። ከዛም አልፎ ተርፎ ግን በጥቂት ነገሮች እንደዛውም ስንቀርባቸው ከዛ ደግነታቸው፣ ከዛ መልካምነታቸው፣ ከዛ ጥሩ ከሚባለው ማንነታቸው ባሻገር እጅግ በጣም በሩቁ አክብሬያቸው ቢኖሩ የሚያሰኙ ባህሪያት ያላቸው ሰዎች አሉ። በአንድም በሌላም መንገድ ወይ በሰዎች ሲያወሩም ሰምታችሁ ይህንን ነገር አይታችሁ ሊሆን ይችላል እና ስህተታቸው ብቻ አይደለም። ምክንያቱም እኛም ብዙ ስህተት አለብን። ሁሉም ሰው የራሱ የሆነ ስህተት አለው፣ የራሱ የሆነ ጥፋት አለው። ሙሉነት የሚባል ማንነት የለንም። ሁላችንም በቻልነው አቅም ሁሉ አስከፊ የሚለውን ነገራችንን ደብቀን ሸሽገን ከሰዎች ጋር በመልካም ለመኖር እንጠራለን እንጂ ሁላችንም ብንገለጥ ብዙ ጥልቅ የሆነ ክፉ ባህሪ ያለን እሱ እንዳለ ሆኖ ያንን አሸንፎ መውጣትም የተሻለ ነው። ግን በባህሪ ደረጃ ራሱ ምን አለ በሩቁ አክብሬው በኖርኩ ባልቀረብኩት የሚያሰኙ አይነት ሰዎች አሉ። ከዛ ባሻገር ያው ከሰዎች ጋር ያለን ግንኙነት ከሰዎች ጋር ያለን ሁኔታ ጥሩ እንዲሆን የኛ ገደብ አስፈላጊ ነው። እነዚህ ከሩቅ ካሉት ባሻገር እኚህ ቀርበናቸው ደግሞ መልካም ነገራቸው የበለጠ ጎልቶ ጎምርቶ የሚታዩ አይነት ሰዎች አሉ። በጥቂት ጥሩ ነገር አውቀናቸው ስንቀርባቸው ደግሞ ይበልጥ ፋይ የሚያሰኝ አይነት ማንነት ያላቸው አይነት ሰዎችም አሉ፣ እንደ ሁኔታው ማለት ነው። ታዲያ በሩቁ አክብረናቸው ቢቀመጡ የምንላቸው ሰዎችን እኛም አለመዳፈር ነው። ውስጣችንን የሚሰሩት ከሆነ ያ ነው የሚያመዝንብን ከሆነ የአመለካከታችን የሚያመዝንብን ከሆነ ባላቸው ነገር ያቺ ያገናኘችን ሁኔታ ብቻ እንዳገናኘችን ሆና ብትቀጥልና እላፊ ለመገናኘት በአንድ ጥር ብንተው የተሻለ የሚሆንበት ጊዜ አለ። እንደዛውም እኛም በጣም አስመሳዮች ከሆንን በዛ መንገድ አንቀጥልም። አንድ ቀን ትክክለኛ ማንነታችን ይጋለጣል፣ እና ዞሮ ዞሮ ትርፉ ለራሳችንም መዘዙ። ሰዎች የሰጡንን ቦታ እኮ ሲያሳጡን እነሱ ብቻ አደለም የሚጎዱት እኛ ራሳችን ያንን ነገር በማጣታችን መጎዳታችን አይቀርም። መጀመሪያም ድራማ ከሆነ እየተጫወትን ያለ ነው። አበቃ ድራማው ሲባል ዝም ብለን ሕይወታችንን አንቀጥለን የምናጣው ነገር አለ ይነስ ማለት ነው እና እሱ እሱን ጊዜዎች ይፈቱታል። ግን በቻልን ሁሉ በሩቅ አይተን የምናከብራቸው የምንወዳቸው ሰዎች ካሉ እዛው ከነተከበረ ማንነታቸው ቢኖሩ የተሻለ ይሆናል። እኛም ደግሞ ስንቀርባቸው በጣም የመላእክ ጸባሪ ሰተናቸው ንቅረት ሰው መሆናቸውን መዘንጋት የለብንም። ብዙ ትክክል ያልሆኑ ነገሮችን ያጠፋሉ፣ ይስታሉ፣ ይሆናሉ እና እነዛን እነዛን ነገሮችንም እኛም ልናስተውለው ይገባል። ከዛ ባሻገር ግን በየትኛውም የቀረ ቤታ ግንኙነት ውስጥ ወሳኙ አብሮነታችንን የሚያሳምረው ገደብ የሚባል ነገር አለ። እንደዛውም ደግሞ የምንጠብቀውን ነገር በልኩ ማድረግ እኛም በቻልነው አቅም የሚጠበቅብንን ነገር ለሰዎች ለመሆን ለማድረግ መጣጥን ግንኙነታችንን ቆንጆ መልካም ለማድረግ ማለት ነው። እና እነዚህ ነገሮች አሉ ተብሎ ይታሰባል። በሰዎች እይታ ምልከታ ውስጥ ግን እናንተ የትኛው ይበልጫል ትላላችሁ? የምትወዱትን የምታከብሩትን ሰው እዛው በሩቁ ከነተከበረን ማንነቱ ይቀርባ አላቃው ብላችሁ ነው የምታምኑት ወይንስ ደግሞ ቀርባችሁት ያለውን ሁኔታ ሁለት ሁኔታ ነው የሚኖረው መቼም። ወይ የበለጠ ከጠበቃችሁት በላይ መልካም ነው የሚሆኑት፣ ወይ ደግሞ ባልጠበቃችሁት ልክ የወረደ ስብዕና ያላቸው ሆኖ ነው የሚገኙት። እና የትኛው ይሻላል? በሩቅ የምታከብሯቸው አንዳንዴ ለራሳችን ራሱ ሰው አለ ለማለት ራሱ አንዳንድ ጊዜ ባንቀርባቸው የተሻለ ነው። ምክንያቱም ለምስክር ምክንያት ሁሉ ነገራችን አይምሯችን ልባችን ከሚቆሽሽ እዛ ባሉበት በሩቁ በሚያደርጉት መልካም ስራ ሊሆን ይችላል፣ ጥሩ ማንነታቸው፣ ትህትናቸው ብቻ የተለያዩ ከውጭ የሚሰጡን በሩቅ የሚሰጡን ስብእናቸው እነሱ ይሆናሉ የሚገዙን እና እነሱን ነገራቸውን እኛም በሩቁ ብንጠብቅላቸው እንደኔ የተሻለ ነው ብዬ ነው የማምነው። ምክንያቱም ህይወታችን ውስጥ እኛ እንፈልግ እንጂ በቂ ጓደኞች እኛን የሚመስሉ ብዙ አሉ። ከመጀመሪያው ከኮትክተን አብረን ሄድን ማለት ነው እና እነሱ ላይ ትኩረት እናደርግ፣ የእነሱን ገደብ እናክበር፣ የእኛን ገደብ እናስከብር። ለግንኙነታችን ምርጥ መሳሪያው ገደብ። አበቃሁኝ። አብራችን ስለነበራችሁ አመሰግናለሁኝ። ፈጣሪ በነገራችሁ ላይ ሁሉ ይተም